እግዚአብሔር ባለን ስፍራ ስንቀመጥ ለእኛ ስናየው ሁኔታው ድርቅ ሊመስል ይችላል። ምንም የሌለ ይመስላል። ግን እግዚአብሔር ስራ ይሰራል። አሜን። ጌታ ይመስገን። ስንታዘዘው እግዚአብሔር ወዲያውኑ አክሽን መውሰድ ይጀምራል ማለት ነውና ይሳቅም ታዘዘና በዛ ቦታ ተቀመጠ። እግዚአብሔር ያውቃል፣ እዛ ስፍራ ላይ ምንጭ እንዳለ ያውቃል። አያችሁ፣ ጌታ አውቆ ነበር እዛ ጋር ምንጭ እንዳለና ይሳቅ ሰከም ሰከም እያለ ወደዛ ሊያመልጥ ሲል እግዚአብሔር ግን በዚህ እና በዛ ሆኖ በጣም አስቸገሩት። እንግዲህ አንዳንድ ጊዜ እግዚአብሔር አልተናገረኝም፣ እንደ እግዚአብሔር የለበትም፣ እንደ ይሄ ህይወት እስከምትሉ ድረስ ማዕበል ይመጣል ፈተና ይመጣል። ልትገፋላችሁ ችግሩ ሊገፋችሁ ይችላል። ሁኔታው ሊገፋችሁ ይችላል። ሰዎቹ ሊገፋችሁ ይችላሉ። እና ይስሐቅ አንዱ የተቸገረበት ነገር ምንድን ነው? እግዚአብሔር ተቀመጥ ብሎታል። እግዚአብሔር በዛ ስፍራ ሁን ብሎታል። ነገር ግን አላስቀምጥ አሉት። ይገፉት ነበረ በጣም ማለት ነው። ይደፍኑበታል። ሲቆፍር ይደፍኑበታል። እግዚአብሔር ይገልጥለታል። ያንን ሲቆፍር ይደፍኑበታል ግን ሻሎም ቅዱሳን፣ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም፣ ጤና፣ ደስታ፣ እረፍት ይብዛላችሁ። ጌታ ኢየሱስ ይባርካችሁ። እህታችሁ ሄቨን ነኝ ከሲዩዲን ጌታ ይመስገን። እንዴት ናችሁ? አስታውሳለሁ በእኔ ዘመን የዘጠናዎቹ ቤት ነኝ እኔ ና አባባ ተስፋዬ ላይ ደርሻለሁ ለማለት ፈልጌ አባባ ተስፋዬ ዘመን ልጅ ነኝ ና ደህናናችሁ ልጆች እንዴት ናችሁ ሲሉን በቃ የእውነት የእውነት ሰላም እንደሚሉን እና ምን ነበር ልጅነት በጣም ደስ ይላል። በእውነት ጌታ ኢየሱስ ሲናገርኩ አደለ ልባችን እንደ ልጅ እንዲሆን ይፈልጋል እንደ ህፃን እንዲሆን። ይሄ ህፃን ሲባል ዝም ብሎ እንትን የሚል ሳይሆን አለማወቃችን ምናምን ሳይሆን ግን ልባችን የህፃን ልጅ ልብ በቃ ብሶ እግዚአብሔር ፊት የህፃን ልጅ ልብ እንዲኖረን ለእምነት የተመቸ ቀናምናቸው፣ ነበረ ሰውየውን ማለት ነውና እስቲ ተነሱ ልጆች ሁላ ሲሉን ትዝ ይለኛል፣ ከተቀመጥንበት ከመሬት መሬት ላይ ነበረ የምንቀመጠው ና ብድግ እንል ነበረ። ጌታ ይባረክ። ኢየሱስ ጌታ ነው። ጌታ ይባረክ። አሜን። ተባረኩልኝ፣ ወዳችኋለሁ። በዚህ አጋጣሚ ዛሬ እግዚአብሔር ይመስገን አንድ ቃል ጌታ ሰጥቶኛል። ይህን ቃል ለእናንተ አካፍላችኋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንድ ምንጭ በህይወታችን ላይ ዛሬ መፍለቅ ይጀምራል። አሜን የተዘጋ ሊሆን ይችላል። የቆመ ሊሆን ይችላል። አዲስ ምንጭ ሊሆን ይችላል። እግዚአብሔር ባንድም በሌላም የሚያስፈልገንን ምንጭ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ካለበት ያፈልቅልናል። ጌታ ይመስገን። አሜን። ምንጭህን ጥራው በሚል ርዕስ ነው የማካፈላችሁ። ምንጭህን ጥራው። ሀሌሉያ። ምንጫቸውን የጠሩ ሰዎች እንዴት እንዳገኙ እናያለን ማለት ነውና፣ ክብር ለኢየሱስ። ሲሆን በዚህ አጋጣሚ ዙም አገልግሎት ጀምር ያለው ሮብ አርብ፣ ጌታ እየፈቀደ እንግዲህ የዙም አገልግሎት እየቀጠለ ነው። ጌታ ይመስገን። እግዚአብሔር ካስጀመረ ያው የሚቀጥል ነው ማለት ነው እና በመሀልም ቁሙ ካለን ደግሞ እግዚአብሔር ትክክል ነው እንቆማለን፣ ግን አንቆምም ስሙ ይባረክ የሚቀጥል ነው። ሀሌሎ ያሜን። ስለዚህ በዚህ አጋጣሚ ዙም ላይ መታችሁ መካፈል የምትፈልጉ ጸጋ፣ ፈውስ የምትፈልጉ የእግዚአብሔርን ቃል መማር፣ ጸሎት፣ በረከት፣ የእግዚአብሔርን ድምፅ በተለያየ ጥያቄ እንቆቅልሽ፣ ውስጥ ግራ መጋባት ውስጥ ያላችሁ ሰዎች ካላችሁ እንዲሁም ደግሞ ያላችሁ ነገር ማሳደግ ህብረት ማድረግ ፈልጋለሁ የምትሉ ሰዎች ካላችሁ ዌልካም። ቴሌግራም ቻናላችን ላይ ጆይን አድርጋችሁ መካፈል ትችላላችሁ። እዛ ላይ ሊንኩን ስለምለቀው ማለት ነው። ስለዚህ ጌታ ይባርካችሁ፣ ማለት ነው። ተባረኩልኝ። በዛውም ደግሞ ሼር ላይክ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ሌሎች ደግሞ እንዲጠቀሙ ሌሎች ደግሞ እንዲባረኩበት። አሜን። ጌታ ይመስገንና አንድ ሰውን ሼር ብታረጉለት ያ ሰው ምናልባት በምን ሁኔታ ውስጥ እንዳለ አናቅምና እኔ ሰዎች ሼር አድርገውልኝ ተጽናንቻ አውቃለሁ፣ ባርኪያቸው አውቃለሁ፣ ደጋግሜ አይቼ ተጽናንቻ አውቃለሁ። የእግዚአብሔር ቃል ምክንያቱም የሚያድስ ስለሆነ ማለት ነው ሰዎች በብዙ ጥያቄ ውስጥ ሰዎች በብዙ ጭንቀት በብዙ መከራ በብዙ ድካም ውስጥ እናልፋለን እግዚአብሔር ነው ደግሞ የሚያበረታው ቃሉ የሚያበረታ ስለሆነ ይህን እንድታረጉ በጌታ ፍቅር አበረታታቸዋለሁ ደግሞ ስለምትታዘዙ ጌታ ኢየሱስ ይባርካችሁ ጋር ብለ ሲ ወዳችኋለሁ እንግዲህ ምንጭህን ጥራው ይላል ሀሌሉያ አሜን ዛሬ ምንጭ እንጠራለን እንግዲህ አንድ ሰውን አሳያቸዋለሁ። አባትና ልጅ ናቸው፣ ግን አባት ልጅ ከአባት ነው የተማረው። ምን ማለትን ምንጭን መጥራት ስለ ይሳቅ አካፍላቸዋለሁ። ይሳቅ እንግዲህ ምንጭን መጥራት ከማን የተማረው ብዬ ስጠይቅ እግዚአብሔር ከአባቱ ነው የተማረው አለኝ ማለት ነው። እና ሰው ፓወርፉል የሆነ ሜሴጅ ነው፣ ተከታተሉ። ጌታ ይመስገን ሀሌሎያ ዘፍጥረት ምዕራፍ 26 ቁጥር 18 ላይ እንደዚህ ይላል፣ ያው ከባይብሉ እንትንም አለው ይሄ ትንሽ ስለሚያፈጥነው ነው ማለት ነው። ጊዜ እንትን እንዳይል ማለት ነው። ከዚህ ላይ ስናነብ በጣም ይፈጥናል። ግን ዞሮ ዞሮ ባይብል ባይብል ነው። 18 ላይ እንደዚህ ይላል፣ ይሳቅም በአባቱ በአብርሃም ዘመን ቆፍረዋቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበርና አባቱም ይጠራቸው በነበረው ስም ጠራቸው። አባቱም ይጠራቸው በነበረው ስም ጠራቸው ይላል። ክብር ሁሉ ለኢየሱስ ክርስቶስ ሲሆን አሜን። አያችሁ ይስሐቅ አባቱ ይጠራቸው አባቱ ይጠራቸው ከነበረው በፊት ወይ ደግሞ ሌላ አይደለም የጠራው አባቱ እንደ ጠራቸው ነው። ምንጮቹ እንደ ጠራው እንግዲህ ዘፍጥረት 26ን ታሪክ ሁላችንም እናውቃለን ብዬ አምናለሁኝ። ግን ምናልባት ማናቅ ሰዎች ካለ ወይ ሪማይንድ ማድረግ አለብሽ ብላችሁ የምትሉኝ ከሆነ ዘፍጥረት 26 ላይ እንግዲህ እግዚአብሔር ይስአብርሃም ከአብርሃም ዘመን ድርቅ ነበረ። እንግዲህ በዘፍጥረት 12 ላይ ደን ስናይ ባለፈውም አንድ ቪዲዮ አጠር አድርጌ አካፍ እያለሁ እንዴት የረሃቡን ዘመን ወደ በረከት እግዚአብሔር እንደቀየረለት የሚል ኢንካሪጅ አረጋችኋል። ሄዳችሁ እሱን ቪዲዮ እንድታዩት ማለት ነውና እንግዲህ ይሄ ክፍል ምንድን ነው የሚያሳየው? ረሃብ በነበረበት ዘመን አብርሃም ኦኬ፣ ከአብርሃም በበለጠ ረሃብ ሆነ ይላል ያ ዘመን እና ምንድን ያደረገው እግዚአብሔር ምን አትበል፣ ወደ ግብጽ አትውረድ፣ በዚህ ተቀመጥ፣ በፍልስጤም በጌራራ በዛ ተቀመጥ አለው እግዚአብሔር። ባለው ስፍራ ተቀመጥ። ባይዘዌ እግዚአብሔር ባለን ስፍራ ስንቀመጥ ለእኛ ስናየው ሁኔታው ድርቅ ሊመስል ይችላል። ምንም የሌለ ይመስላል፣ ግን እግዚአብሔር ስራ ይሰራል። አሜን። ጌታ ይመስገን። ስንታዘዘው እግዚአብሔር ወዲያውኑ አክሽን መውሰድ ይጀምራል ማለት ነውና ይስሐቅም ታዘዘና በዛ ቦታ ተቀመጠ። እግዚአብሔር ያውቃል፣ እዛ ስፍራ ላይ ምንጭ እንዳለ ያውቃል። ዛሬ በኢየሱስ ስም የተሰወረ ነገር እግዚአብሔር ይግለጥላችሁ። አሜን። እናንተ የሌለም ይመስላችሁ ጥላችሁት ልትሄዱት ያነፈነፋችሁበት ያፈነፈናችሁበት ቦታ ላይ እግዚአብሔር በኢየሱስ ክርስቶስ ስም ምንጫችሁን ያሳያችሁ። ጌታ ይባረካምን። አያችሁ፣ ጌታ አውቆ ነበር እዛ ጋር ምንጭ እንዳለና፣ ይስሐቅ ሰከም ሰከም እያለ ወደ ዛ ሊያመልጥ ሲል እግዚአብሔር ግን በዚህ ሆን አለው እና በዛ ሆኖ በጣም አስቸገሩት። እንግዲህ አንዳንድ ጊዜ እግዚአብሔር አልተናገረኝም እንደ እግዚአብሔር የለበትም እንደ ይሄ ህይወት እስከምትሉ ድረስ ማዕበል ይመጣል፣ ፈተና ይመጣል። ልትገፋላችሁ ችግሩ ሊገፋችሁ ይችላል፣ ሁኔታው ሊገፋችሁ ይችላል፣ ሰዎቹ ሊገፋችሁ ይችላሉ። ና ይስሐቅ አንዱ የተቸገረበት ነገር ምንድን ነው? እግዚአብሔር ተቀመጥ ብሎታል፣ እግዚአብሔር በዛ ስፍራ ሁን ብሎታል። ነገር ግን አላስቀምጥ አሉት። ይገፉት ነበረ በጣም ማለት ነው። ይደፍኑበታል። ሲቆፍር ይደፍኑበታል፣ እግዚአብሔር ይገልጥለታል። ያንን ሲቆፍር ይደፍኑበታል። ግን በጣም የሚገርመው ነገር ኦኬ፣ ይስሐቅ በጣም አስተዋይ ልጅ ነው። አባቱ ይጠራቸው በነበረው ስም ነው ራሱ መልሶ እነዛ ምንጮች የጠራቸው፣ በራሱ ስም አልጠራቸውም አብ አሁን የአብርሃም ዘመን አልቋል። የኔ ዘመን ነው፣ አሁን ዘመኑ የኔ ነው፣ ጊዜው የኔ ነው ብሎ ኦኬ ይስሐቅ በሚፈልገው ስም አልጠራቸውም። እነዚያ ምንጮች በአብርሃም ነው የተቆፈሩት። ኢየሱስ ጌታ ነው። እነዛ ምንጮች በፕሮፌሲ ነው የወጡት። ስለዚህ ምን አለ እኔም በዛው በአባቴ ስም ምናል እጠራቸዋለሁ ብሎ አባቱ ይጠራቸው በነበረው ስም ጠራቸው ይላል። ይህንን ዊዝደም እግዚአብሔር ያካፍላችሁ፣ በኢየሱስ ስም አሜን። ጌታ ይባረክ። አባቱ ይጠራቸው በነበረው ስም ምን አላቸው? ጠራቸው። ዛሬ ምንጫችሁን እግዚአብሔር ገልጦላችሁ መጥራት ይሁንላችሁ በኢየሱስ ክርስቶስ። በትክክለኛው ሰዓት፣ በትክክለኛው ስፍራ፣ በትክክለኛው ቦታ እግዚአብሔር ምንጫችሁን የምትጠሩበት አፋችሁን ይክፈትላችሁ። አሜን። ጌታ ይመስገን። ስለዚህ እነዚህ መንፈሳዊ ዓለም ላይ ስሞች ትርጉም አላቸው። ዝም ብሎ አይደለም። አብርሃም እነዛን ነገር ሲጠራቸው የነበረው አብርሃም ፕሮፌት ነው። ታውቃላቸው። አብርሃም የእግዚአብሔር ነቢይ ነው። አብርሃም በጣም እግዚአብሔርን የሚሰማ መሠዊያ ያለው ከእግዚአብሔር ጋር የሚነጋገር ሰው ነው። ስለዚህ እነዛ ስሞች መንፈሳዊ ስም ያላቸው ናቸው። ጌታ ይመስገን። ዘፍጥረት 26 ቁጥር 22 ላይ እንደዚህ ይላል፣ ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ሮህቦት ብሎ ጠራ። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ተመልከቱ ይሄንን። በስም እየጠራ የራሱ የአብርሃም የአባቱ ምንጭ፣ እግዚአብሔር የሰጠው ምንጭ ነው። ግን እነዚህ ሰዎች ምን ያደርጉ ነበር? ልክ የአብርሃምን ምንጭ እንደደፈኑ እንደዚሁ የልጁን በመጣት ዘመን እንደዚሁ ስም ሲቆፍር ይደፍኑበት ነበር። ዛሬ በጌታ በኢየሱስ ስም በእነንትናና በእነንትና የተደፈነው ምንጭ በእናንተ ይከፈት። አሜን። ኢየሱስ ያድናል። ሀሌሉያ። በእነንትና ዘመን ጠላት ችሎ ሊሆን ይችላል። በእነንትና ዘመን ጠላት አስጥሎ ሊሆን ይችላል በእነንትና ዘመን ጠላት ምን ብሎ ሊሆን ይችላል። አግዶ ሊሆን ይችላል። ግን ዛሬ በጌታ በኢየሱስ ክርስቶስም ባንቺና በኔ ዘመን ግን ሀሌሉያ፣ አሜን። ኢየሱስ ያድናል። ለጠላት የሳትንታግ ሮቦት ይሆንልህ፣ ባለህበት ሮቦት ይሆንልህ፣ ባለሽበት ሮቦት ይሆንላችሁ እንጂ ስስ ማይቲ ነው። አላውቅም። በጣም የሚገርም የእግዚአብሔር መንፈስ አለና ለዛ ነው ይሄንን ፕሮፌሲ በእናንተ ላይ እያወጅ ካለሁትኝ ጌታ ይመስገን ሀሌሉያ አሜን። ለሚል ይሆንለታል አላውቅም። የተዘጋ ምንጮች በህይወታችሁ ላይ የተዘጉ ምንጮች ይኖራሉ። በህይወታችሁ ላይ የቆሙ ምንጮች ይኖራሉ። በህይወታችሁ ላይ በቃ በጣም ያስቸገራችሁ እባብ ሊኖር ይችላል። ዛሬ በጌታ በኢየሱስም ይሄ እባብ ይሙት። እና ይሳቅን በጣም ሲያስቸግሩት እሱ ግን እልፍ ብሎ ቆፈረ ይላል። ምክንያቱም እግዚአብሔር ኦሬዲ ምን ብሎት ነበረ? የሚነካውን ሁሉ ይባርክለት ነበረ። ብቻ የእግዚአብሔርን ቃል ከሰማ የእግዚአብሔርን ድምፅ ከሰማችሁ እግዚአብሔርን ከታመናችሁ እሱ ያለበት ስፍራ ቦታ ላይ ከሆናችሁ እሱ ከሚላችሁ ስፍራ ላይ አንዳንድ ሰዎች ያላችሁበት ስፍራ ትክክል እንዳልሆነ ነው የሚያወሩላችሁ። ልክ አይደለሽም ኧረ ልክ ይሄ መንገድ አያዋጣህም፣ አረ ልትጠፋ ነው፣ አረ ልትሄድ ነው፣ ልትቆረጥ ነው የሚሉት ነገር ደግሞ አለ። አሁን በዚህ ዘመን ደግሞ እንደዛ ይላሉ። ክርስትናን በቃ ትቆረጣለህ። ብዙ ዋጋ የተከፈለብን ሰዎች ነን፣ ወዳጆች። ዝም ብሎ መቆረጥ የለም። አመን ዝም ብለህ አትቆረጥ። ነው ነው ነው። እግዚአብሔር ዋጋ ከፍሎባል፣ ስፔንድ አድርጎባል፣ ቃሉን፣ መንፈሱን፣ ልጁን፣ ደሙን። ኢየሱስ ጌታ ነው፣ ሀሌሉያ። ተዋርዷል፣ ዝቅ ብሏል፣ እኛ ለማዳን፣ እኛ ለማግኘት። ስለዚህ እግዚአብሔር አይጥልም ማን ማንንም አይጥልም። እግዚአብሔር እንደ ሰው አይደለም። እና ሰዎች እግዚአብሔር ቁጭ በሉ ሲላችሁ እንትኑን አይተው ሁኔታውን ያያሉ፣ በቃ ስፍራውን ያያሉ፣ ጭር ማለቱን ያያሉ፣ ያሉ ምንም እንደሌለ አሁን ይሳቅ። አስቡት ያን ሁሉ ህዝብ ይዞ በቃ ምንም የለም ሲያየው፣ ምድረ በዳ ነው፣ ሰውም ተርቧል፣ ጭር ያለ ነው። ግን ደግሞ እንዲህ እግዚአብሔር ቁጭ በል አረባክ አብድሀል። ይሄ የእግዚአብሔር ድምፅ አይደለም ሳይሉትም አይቀሩም። ግን እንደዚህ ልትባሉ ትችላላችሁ ዛሬም። እግዚአብሔርን መስማት ማትረፊያ ነው። አሜን ይውላችሁ። ነይ ነይ ነይ ነይ ነይ ብለው ጠርተው ወስደው ብዙዎችን አርደዋል። ብዙዎችን እጃቸው ላይ ያለውን ነገር አስጥለዋል። ብዙዎችን አጨናክፈዋል። ብዙዎችን ከንቱ ተራ ምናምን ያደርገዋል ያለ ስፍራቸው። ኢየሱስ ጌታ ነው። አየህ እንደ ንስር ልትበር ተጠርተ ዶሮዎች ጋር ወስደው አከማሽተው ብቻህን ምን ትሰራለህ ተብለ ዶሮ ጋር ሄደ ተከማሽተ ዶሮ ሆነ ነው የምትቀረው። እግዚአብሔር ግን ተቀመጥ ካለ ኢየሱስ ጌታ ነው። ባለህበት ቦታ ቁራን እያዘዘ እግዚአብሔር ማድረግ ያለበትን ያደርጋል። አሜን። ስለዚህ የእግዚአብሔርን ድምፅ መስማት እግዚአብሔር በሚለን ስፍራ ላይ ስንሆን ሮህቦት ይመጣል። በጌታ በኢየሱስ ስም ለእኔ ሮህቦት ሆኖልኛል ለእናንተ ሮቦት ሆኖላቸኋል እንጂ ስስ ማየት ኔ ማመን ከዚህ ቃል የተነሳ እኔ በእውነት እየ አምኝ ወስጇዋለ ይሄን ቃል ስለዚህ አሁንም እግዚአብሔር አሰፋለን በምድርም እንበዛለን አለ በቃ ይሳቅ ተነበየ ስሙ ለዘላለም የተባረከ ነው ያቃላ አምላኩን ያቃላ በመንፈስ የተሞላ ሰው ስለሆነ ያንን ነገር ተናገረ ከዛ ሰዓትና ደቂቃ ጀምሮ አልተከራከሩትም፣ አልተጣሉትም። እንደውም ውረድ ብላችሁ ቃሎ ስታነቡ ፈሩት የሚል ቃል አለ። ስትጸኑ፣ የእግዚአብሔር እጅ መገለጥ ሲጀምር፣ የእግዚአብሔር ክብር በእናንተ ላይ መምጣት ሲጀምር፣ ሰዎች ጭራሽ እናንተ መፍራት ይጀምራሉ ማለት ነውና፣ ክብር ሁሉ ለእግዚአብሔር ይሁን። ቁጥር 25 ላይ እንደዚህ ይላል በዚያም መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ፣ በዚያም ድንኳን ተከለ። የይስሐቅ ምሎሌዎች በዚያ ጉድጓድ ማሱ። ከዛ በኋላ የመጣው ትውልድም ቀጥሏል። አይቆይ ይሄ ነው ጉድጓድ ማሱ ይላል። አሜን። የይስሐቅ ምሎሌዎች በዚያ ምናሉ ጉድጓድን ማሱ። በቃ አሁን መብዛት ሆነ መስፋት ሆነ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም ከዛ በኋላ የመጣው ትውልድ ምን ብሏል? ቀጥሏል ይላል። አሁን ሙሴን የሙሴን እንመለከታለን። ሙሴ ዘጸአት ምዕራፍ 17 ላይ ሙሴ መሰዊያን ሰራ ስሙንም ያህዌ ንስኤ ብሎ ጠራው። እነዚህ ሰዎች ይጠሩታል፣ ምንጩን ይጠሩታል። ኢየሱስ ጌታ ነው። ዛሬ እግዚአብሔር የሚሰጣችሁን ነገር ምንጫችሁን ጥሩት። የት ነው ይሄ በሚገለጥላችሁ ዝም ብሎ በዘፈቀደ ሳይሆን አንዳንድ ጊዜ እኛ በሚመስለን ነገር ሳይሆን ምንጭን ስለ መጥራት ነው እያወራ ያለሁት ና ስም መጥራት ማውጣት ፕሮፌሲ ማድረግ በእውነት በእግዚአብሔር መንፈስ ተሞልታችሁ የምትናገሩትን ነገር እግዚአብሔር ያጸድቃል ለምስክርነት ማለት ነው ዛሬ ይኸው የእግዚአብሔር ቃል ምስክርነት ነው እግዚአብሔር ህያው መሆኑን እግዚአብሔር እንደሚሰራ ይሄ ቃል ምስክር ነው ለምን ስትሉኝ በዛ ዘመን የተለማመዱት በዛ ዘመን እግዚአብሔር መርቷቸው ያደረጉትን ነገር በሕይወታችን ላይ አበላይ ስናደርግ ዛሬም በእኛ ሕይወት እየሆነ ነው፣ ደግሞም ይሆናል። ስለዚህ ምንድን ነው የምትመክርኝ ካላችሁኝ፣ ዛሬም እናንተ በሕይወታችሁ ላይ የሚመጣውን ነገር ጥሩት። በሕይወታችሁ ላይ የሚፈጠረውን ነገር ምን በሉ ተናገሩ። ሙሴ መሰዊያን ሰራና ስሙን የአህዌ ንስኢ ብሎ ጠራው። የአህዌ ንስኢ ማለት እግዚአብሔር ያዘጋጃል ማለት ነው። አብርሃም ይሄንን ነገር ተናግሮ ስለነበረ ማለት ነው። አብርሃም ነው መጀመሪያ በሞሬብ ተራራ ላይ አይደለ የአህዌ ንስኢ ብሎ ተናገረ። እግዚአብሔር ያዘጋጃል። ያ ተራራ እስከ ዛሬ ድረስ እግዚአብሔር ያዘጋጃል ተብሎ ነው የሚጠራው። ስለዚህ እግዚአብሔር ያዘጋጃል ፕሮፌሲ ነው የተናገረበት። ይስሐቅም ያንን ምንጭ ምን አለበት? ከዚህ በኋላ ሮቦት ነው አለ። ከዚህ በኋላ እንበዛለን አለ። ከዚህ በኋላ በፍጹም እኔን ማንም አይነቀንቀኝም አለ። ከዚህ ምንጭ የሚነቅለኝ የሚነቀንቀኝ የለም አለ። እንዳለውም እንደዛው ፈሩት። ከሱ ጋር ጭራሽ ምን አለ ኅብረት አደረጉ ይላል። ጌታ ስሙ ለዘላለም የተመሰገነው። ስለዚህ ይህንን ዊዝደም እዚህ ላይ እንማራለን ማለት ነው። ዛሬ በኢየሱስ ክርስቶስ ስም በአዲስ ኪዳን ምናልባት እንዴት ነው የምጠራው፣ ምንጭን ምንድን ነው ምናምን ለምትሉ ሰዎች በአዲስ ኪዳን የክርስቶስን ስም ነው የምንጠራው። አሜን። ጌታ ይባረክ። ስሙን ጠርተህ በረከትን ታስለቅቃለ። ስሙን ጠርተህ ኢየሱስ ጌታ ነው ያንተን ጉድጓድ የደፈነውን ጣናቱን ትለዋለ። ይለቃል። ክብር ለኢየሱስ ሲሆን አሜን። መልቀቅ ያለበት ይለቃል፣ ስፍራ ይለቃል። እያስጨነቃችሁ ያለው ነገር በህይወታችሁ ላይ መልቀቅ ይጀምራል። ማቴዎስ ሰባት ሰባት ላይ እንደዚህ ይላል ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያና እንኳኩ ይከፈትላችሁማል ይላል። እግዚአብሔርን ካለመንከው በስተቀር አይሰጥህም። በማ በክርስቶስ ስም ክብር ላይ ኢየሱስ ይሁን። አሜን በክርስቶስ ምክንያቱም ኪዳን ያለን ሰዎች ና አያችሁ። ይስሐቅ የአብርሃምን ኪዳኖች ነበር ሲበላ ነበረው፣ የአብርሃምን ኪዳኖች ነበር ሲጠጣ ነበረው። ዛሬ እኛ በክርስቶስ ኢየሱስ ይሄ ኪዳን ተሰጥቶናል። በስሙ ልንለምን የለመንነውን ደግሞ እንደተቀበልን አድርገን ብንቆጥር ሊሆንልን ይሄ በህይወታችን ላይ ተሰጥቶናል ማለት ነው። ስለዚህ ዛሬ እንካሬጅ አደርጋችኋለሁ፣ ምንጫችሁን ጥሩት። በጌታ በኢየሱስ ክርስቶስ ስም ብላችሁ ለምኑ፣ የሚያስፈልጋችሁን ነገር እግዚአብሔርን ጠይቁት። ኢየሱስ ጌታ ነው። እግዚአብሔር ከምድረ በዳ ምንጭን ያፈልቅላችኋል። እግዚአብሔር በጌታ በኢየሱስ ስም በሸለቆ ውስጥ አሜን ምንጭን ያፈልቃል፣ በምድረ በዳ መንገድን ያደርጋል። ስለዚህ በየትኛውም ስፍራ በየትኛውም ሁኔታ ባላችሁበት እግዚአብሔር ተአምራትን ያደርጋል። ጌታ ኢየሱስ ዘመናችሁን ይባርክ። በጌታ በኢየሱስ ክርስቶስ ስም ይሄ በህይወታችሁ ላይ ሆነ፣ ተፈጸመ። ኢን ጂሱስ ኔም፣ አሜን። ጋብ ብለስ ዩ። ቅዱሳን በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ፣ ለሌሎች አጋሩ። ጋብ ብለስ ዩ። ወዳችኋለው። እህታችሁ ሄቨን ሻሎም።